በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመን ፈስ ቅዱስ አሐዱ አምላክ አሜን። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምናችሁ፣ ደህና ናችሁ? እንደምን ከረማችሁ ቤተሰቦቼ፣ በመላው ዓለም ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እና ኤርትራውያን ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም እያለሁ በጣም ጠፍቻለሁ፣ ረጅም ጊዜ ትንሽ ቢዚ ነበርኩኝ፣ አልተመቸኝም። ኤኒዌይ ወደ ጉዳያችን እንግባ። አንድ በጣም ሚዲያ ላይ የሚመላለስ ቪዲዮ አይቼ ነበረና የሰው ልጅ በዚህ ሊክ ለአጋንንት መገዛት ተገቢ ነው ብዬ አላስብም እና አፍሪካ ውስጥ ነው ጅብ ይጋልባል። በጣም ያሳዝናል። እንግዲህ አባታችን መላከ መንክራት መምህር ግርማ ወንድሙ ቡዳ እንዴት ጅብ እንደሚያስጋልብ ብዙ አስተምረውበታል። እንደዚሁም ሌሎች መምህራኖቻችንም ማለት ነው እና ያው ሰው ጅብ ጋልቦ ከበቃ በኋላ ለኛው ቀን ደግሞ እንደዚሁ አያ ሲጋልብ ነበረ። በእርግጥ አያ መጋለቡ የሚገርም ነገር አይደለም፣ ምንም ማለት አይደለም። አያ ማንም ሊጋልብ ይችላል። አያ ኢየሱስ ክርስቶስ ሲጀመር ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ያየዊትን ውርንጭላ ፈታችሁ አምጡልኝ ብሎ በውሳኔ ቀን ያው ውርንጭላ ላይ ቁጭ ብሎ እንደተጓዘ መጽሐፍ ቅዱስ አስቀምጦልናል። ያ አይደለም። በእኛ ዘመን ደግሞ አያ ሰው ሊጫንም ተቀምጠውበት ሊጓዝበት ሳይሆን እቃ ጭነውበት ነው ከቦታ ወደ ቦታ የሚያጓጓዙበት እና ለመጫኛ ነው የኛ ዘመን ሰዎች እየተጠቀሙ ያሉት ብዙ እናቶች አባቶቻችን ለእቃ መጫኛ ነው። ያ እየተጠቀሙ ግን፣ ጅብን ደግሞ መጋለብ ከምን ጋራ እንደምንመድበው አናቅም። ወይ የጅብ ፈረስ አይተን አናቅ፣ ወይ የጅብ በቅሎ አይተን አናቅም። እንግዲህ ሰው ሲጋልብ ከጅብ ጋራም የሰው ልጅ ተዛምዶ አብሮ ኖሮ አያውቅም። ጅብ ሲጀመር አውሬ ነው የሚባላ ነገር ነው፣ ክፉ ነው። ይህ ሰው ከአውሬ ጋራ ዝምድና ፈጥሮ በቀን ጋልቦ ሲሄድ ታይቷል። እንግዲህ እና ይህን ያህል ነው። ሰው ከመናፍስት ጋራ እብረት ፈጥሮ ለመናፍስት ተገዢ ሆኖ እየኖረ ነው። መናፍስት በቃ የሰው ልጅ ኦልሬዲ መናፍስት ስራ ብቻ መስራት አዘወትረዋል ማለት ነው። ከሰውነት ተራውቶ ክብሩን አዋርዶ ወደማይገባው ተግባር እየገባ ነው ማለት ነው። የሰው ልጅ የትም ቦታ ላይ ይሁን የትም ይሁን ያለው የሰው ልጅ እንግዲህ በአምሳያው የፈጠረው አምላኩ ነው እና የአምላኩን ባህሪ የተሰጠው የሰው ልጅ ያንን ለአምላኩ ሊገዛ ለአምላኩ ሊንበረከክ ለአምላኩ ሊታዘዝ ይገባል ተብሎ የተሰጠውን ማንነት ጥሎ የአውሬን ፓይሪ ተላብሶ ከአውሬ ጋር መኖር ከመናፍስት ጋር ተባብሮ የመናፍስትን ስራ መስራት እንግዲህ ከቅርብ ጊዜ ወዲህ በእኛ ዘመን በእኛ እድሜ እያየን ነው። ድሮስ እናቶቻችን አባቶቻችን ባለማወቅ ብዙ ርቀት ሄደዋል። አሁን ግን በሰለጠነበት በረት ተምረናል፣ አውቀናል በምንልበት ዘመን ላይ ደግሞ በዚህ ልክ ወርደናል ማለት ነው። እና ምንድን ነው እኛ ሰው፣ አሁን እንዴት መግለጽ እንዳለብኝ ራሱ በጣም ለአእምሮ የከበደ ነገር ነው። ሰዎች ስንባል እያደረግ እየኖርንበት ያለው አካሄድ በጣም አስቸጋሪ ነን። ለሰውም አንመች እንኳን ለፈጣሪ ልንመች አይደለም፣ ይቅርና ለሰውም እየተመቸን አይደለም። ቢያንስ በክርስትና ህይወት ስንኖር ክርስትና ገብቶን እየኖር እያለ እኔ ክርስቲያን ነኝ ብዬ ማተብ በአንገቴ ካጠለኩ ጊዜ ጀምሮ መኖር አለብኝ በክርስትና ህይወት፣ ክርስትና ከ የሚፈልገው ነገር መኖር አለብኝ ብሎ አንድ ሰው ማሰብ አለበት ብዬ ነው ማስበውና ግን አለማወቅ ደግሞ ከክርስትና የሚያወጣ ከሆነ የአለማወቅ ሊሆን ይችላል ብለን እናስባለን። ብዙ ጊዜ ተምረን ከፍተኛ ደረጃም ደርሰን ስለ እምነት ግን አናውቅም። ማስሬት ይዘን ፕሮፌሰር ዶክተር ምናምን እየተባል እዛ ደረጃ ሄዶ የሰው ልጅ ግን ስለ እምነቱ ሲጠየቅ አላቅም እኮ ነው የምንለው። አላቅም እኮ አልሰማውም የምንል ነው እና በእርግጥ ው አለማወቅ ምንም ማለት አይደለም፣ ግን ማወቅ ደግሞ አስፈላጊ ነው። አንድ ሰው ክርስቲያን እስከሆነ ድረስ ማወቅ አስፈላጊ ነው ብዬ ነው አሁን ላይ ማስበው። ምናልባት ድሮ እንደዛ ላስብ እችላለሁ፣ ግን ሰው ልጅ አንድ ነገር ሲጠየቅ የጥያቄውን ምላሽ መመለስ መቻል አለበት እንጂ አላቅም ማለት ይከብዳልና፣ ምን ለማለት ፈልጌ ነው? ክርስትና ውስጥ ስንኖር እኛ በክርስቲያን እኔ ክርስቲያን ነኝ እኔ ክርስቲያን እንደሆ እናንተ ክርስቲያን ሆኖ ማለውና ቅዱስ ጳውሎስ ሕፃኑ ቅዱስ ቂርቆስ ክርስቲያን ነኝ ነው እንግዲህ። አንተ ምና ማን ነው ስምህ ሲባል እኔ ክርስቲያን ነኝ ነው ያለውና እሱ እንዳለው ክርስትና እንደ ቀላል ባናይ መልካም ነው። ሕይወት እንደዋዛ የምትቀጠፍበት ምክንያት ከኛ ድክመት ምክንያት የመጣ ነውና ሕይወታችንን በከንቱ ባናስቀጥፍ ጥሩ ነው። ለምን ቡዳ በጣም ብዙ ስራ ይሰራል። የቡዳ መንፈስ አንድ ሰው ላይ ካደረ ያ የቡዳ መንፈስ በአይምሮ ላይ ቁጭ ብሎ ብዙ ነገር ያን ሰው ሊያሰራ ይችላል። ሲስተሙን እየቀየረ ቡዳ በጣም ራሱን እያደገ ከሄደ በጣም በብዙ መልኩ ራሱን እየቀያየረ በሰውየ አንደበት፣ በሰውየ አይምሮ፣ በሰውየ እጅ፣ በሰውየ እግር ውስጥ ሆኖ ብዙ እንቅስቃሴ ያደርጋል ይሰራል። እና የማያቅ ሰው ሰውየው ያንን ስራ እየሰራ እንደሆነ ነው የሚያስበው። መናፍስቱ በሱ ውስጥ ሆኖ ይህን ስራ እያሰራው እንደሆነ በቃ፣ ኃጢአት የተባለውንም ወንጀል የተባለውንም ነገር ሁሉ ይህ ሰው ሲሰራ፣ ምናልባት ይህ ሰው መንፈስ ዞት ሲሆን ብሎ የሚያስበው ማንም ሆን ብሎ ነው የሚያደርገው ነው ሆም ብሎ ነው ይህን ያደረገው፣ እንጂ ያቅ እንደማይሆን እንደማይደረግ ያውቃል። ነው ሰው፣ ለፍርድ ነው የምንቸኩለው፣ እንጂ ያን ሰው ቅርቦ አነጋግሮ የመረዳት አቅሙም ብዙም የለንም። ይህ ሰው እኔ በእውነት የገጠር ሰው ቢሆንም ታዩታላችሁ፣ ቪዲዮ እዚጋ አስቀምጥላችኋለሁ። አለው የሚገርም ነው። የገጠር ሰው ነው አለባበሱ፣ ምኑ ሙሉ ግን በቃ እሱ ከተወለደ ቀን ጀምሮ በባድ አምልኮ ተወልዶ ያደገ ሰው ነው። ስለ እምነት፣ ስለ ባድ አምልኮ እና ስለ አምላክን ደግሞ ማምለክ እንዴት እንዳለበት ለይቶ ያላወቀ በቃ መንፈሱ ያጨለመበት፣ ህይወቱን ያጨለመበት አይነት ሰው እንደሆነ ከሁኔታው መረዳት ይቻላል። አይተው ማለት ነው። አዎ፣ እና ይህ በባድ አምልኮ ውስጥ የኖረ ቤተሰብ ልጆቹ ምን አይነት ህይወት እንደሚኖራቸው ቤተሰብ ቆም ብሎ ማየት አለበት። ቤተሰብ ያንን ባድ አምልኮ ትተናል ብሎ ቢያስብ፣ ልጆቻቸው ግን ያኗኗራቸው ምን ይመስላል? ልጆቻችን ምንድን ነው ይኖ ለምንድን ነው ኑሯቸው እንደዚህ ሆነው ህይወታቸው ለምን ተጎሳቆለ፣ ለምን ተመጸቃቅለ? የሚለውን ነገር ቤተሰብ ቢያስብበት ልጆችም ራሳቸውን ቢያዩ ማንም ሰው ይህንን ቢያደርግ መልካም ነው። ለምን በትክክል ድሮ ጨለያ ቴቴ ምናምን ብሎ እናቶች ቅቤ የቀቡ የሚመርቁት ነገር በመናፍስቱ ኃይል አይምሮ ላይ ቁጭ ብሎ ልጁ ባደገ ሰዓት በልጁ ህይወት ውስጥ ገብቶ ልጁ የሚፈልገውን ሳይሆን መንፈሱ ራሱ የሚፈልገውን ልጁ እንዲያሰረዋል። እንደ ሰው ትምህርት ቤት ይሄዳል፣ ይማራል፣ በስራ ቦታ ይሄዳል፣ ይሰራል፣ ይገባል፣ አዎ ይለብሳል። ምን ይላል፣ ግን አርኪ ያልሆኑ ነገሮች በህይወቱ ውስጥ አሉ። እሱም የማይረካበት ወይም ሌላው ሰው፣ አብሮት ያለው ሰው የማይረካ፣ ቤተሰቡ የማይረካበት፣ እሱ በሰራው ነገር ሁሉ ሰው ደስተኛ የማይሆንበት ሁኔታ ይፈጠርበታል። እና ምንድን ነው የወንኩት ልል ይችላል፣ ግን የሆነውን ላያቅ ይችላል። ደግሞ ለምን እንዳያቅ ደግሞ ጋርዶበታል ይህ መንፈስ። ስለዚህ የግድ ከጎኑ ሰው ስለዚህ ነገር ሊያስረዳው የሚችል ሰው ማግኘት መቻል አለበት፣ ወይም ወደ ቅዱስ ቤተክርስቲያን ቀርቦ ብሎ ትምህርቶችን መስማት መቻል አለበት። ካለዛ ስለዚህ መናፍስት አሰራር ላይገባው ላይረዳም ይችላል። አንድ ሰው እራሱን አጠፋ ስንል ራሱን ያጠፋበት መንገድ ምንድን ነው፣ ለምንድን ነው የሚሉትን ነገር ማንሳት በጣም ወሳኝ ነው፣ አስፈላጊ ነው። አንድ ሰው በራሱ ምክንያት ተነሶ ህይወቱን ሊያጠፋ ይችላል። ያ የሱን የሚገፋ ከአእምሮ ላይ ቁጭ ብሎ ይህን ሀሳብ እንዲያፈልቅ ያደረገው ማን እንደሆነ ይሄ ሰው ማወቅ መቻል ነበረበት፣ ግን አላወቅም፣ ሊያቅም አልቻለም። ሰው ይህን ነገር እንዲያቅ ሊያደርግ የሚችለው አጠገቡ ያሉ ሰዎች፣ በሱ ዙሪያ ያሉ ሰዎች የነቁ ሰዎች ከሆኑ ሊያስረዱት ይችላሉ ማለት ነው። ይሄን ያላደረገ ለት ሰው ይህ ሰው ራሱን እንዲያጠፋ ያደርጋል ማለት ነው። በሱ ዙሪያ ያሉ ሰዎች ዝም ብሎ እሱ በተናገረው ነገር፣ አይ አታደርገው፣ ሂድ እስቲ አድርገው ነው የሚባለው። ራሴን ላጠፋ ነው አንዱ ሰው ሲል፣ አይ አታደርገው፣ እስቲ አድርገው። ግን ሄዶ ካደረገ በኋላ የእጅ የእግር እሳት ነው የሚሆንባቸው። የምሩን አልመሰለንም፣ የእውነት አልመሰለንም። ምን አለ በወት ብዙ ነው የሚባለውና ቀድሞ ነው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል አባባል አለ። ይሄ ነው ቤተሰቦች ያለው ነገር። በጣም ስለመናፍስቱ በደንብ ታውቃላችሁ። አባታችን መላከ መንክራት በደንብ ፈትፍቶ አስተምሮ ገብቶናል። እንደዚሁም መምራችን መምህር ተስፋዬም ብዙ አስተምረዋል። ብዙዎች መምህራሮች እነ ቀስ ሴኖክ ብዙ አስተምረውበታል በዚህ ጉዳይ፣ እና ልንነቃበት የሚገባ ነገር ነው። ያው አሁን ትናንት አንድ እናት ራዕይን ሰጥቻቸው እያወሩኝ ነበረው። አንድ ጎረቤታቸው እንዴት ልጃቸው እንዴት እንደሞተ አንደኛው ደግሞ እህቱን እንዴት እንደገደለ ምናምን ሲያወሩኝ በጣም ነው ያዘንኩት። እንግዲህ የሚያይል እርስ በርስ ከአንድ እናት ከአንድ አባት የተወለዱ ልጆች እርስ በርስ የሚገዳደሉ ከሆነ ይሄ ሰላም አደለም። ሰላም አደለም። ውስጣቸው ያለው ሰላም አደለም። ይሄ ሰው ይሄን ነገር ሲያደርግ አበሳይታው ስለሆነ ብቻ አደለም፣ ደመጠማው መንፈስ ስላለ ነው። ግብሩን ስለሚፈልግ ነው። ያለው ነገር ግብር ነው። የግድ ያንን ግብር ማግኘት ስላለበት የግድ ልጅቷን ማስገደል አለበት መግደል አለበት ማለት ነው። የልጁን እጅ የልጁን አይምሮ ተጠቅሞ የገዛ እህቱን እንዲገል ያደረገ ማለት ነው። እና በጣም ከዛች እናት ጋራ በጣም ብዙ ነገር አወራን። እንዲህ እንዲህ አይነት ነገሮች እንደሚኖሩ አወራን። እሳቸውም በተወሰነ መልኩ አንዳንድ ነገር ገለጹልኝ ግን እንዲህ አይነት ነገር ይሆናል ብሎም አልገመቱም። እሳቸው መጀመሪያ ላይ እሳቸው በቃ ክፋትን ብቻ ነው ያዩት። ተንኮል ክፋት፣ በቃ እና ሚቀኝነት የምትለዋን አማርኛ በተደጋጋሚ የጠቀሱ ያወሩልኝ ነበረ። እና ብቻ ብዙ ነው። እና ይሄ ታዲያ አንድ ቤተሰብ ይሄን ነገር ካላወቀበት ካልነቃበት ሊድን አይችልም ህይወት አንድ ቤተሰብ አንድ ትዳር ህይወት ውስጥ ገብቶ መናፍስት እንዴት እንደሚያጣላ ባልና ሚስት አንድ ሁለት ሲባባል አንድ ቀልድ አይቼ ነበረና ምንድነው ቀልዱ? እነሱ ያው ሰውን እንትን ለማስደረግ ያቀረቡት ድራማ ነገር ነው። ቤት ውስጥ እንደ ባልና ሚስት ይጨቃጨቃሉ። አንደኛው ከውጭ ሆኖ ጥቁር ለብሶ ምናምን ነገር ምን አለ፣ "በጋበዙኝ" በቃ እሱ መንፈስ ሆኖ፣ እነሱ ደግሞ ጤናማ ሰዎች በንግግር ያልተግባቡ ስለነበረ እንግዲህ ጤናማ ሰው ያስታርቃላ እንጂ አጣለ ማለ ይሄ ግን አወይ በጋበዙኝ፣ ሞቅ ሞቅ አደርግላቸዋለሁ ምናምን እያለ ከዛ በመሀል አንቺ ሴጣናዊ ናታ ምጭ ዋ፣ አሁን ነው አለ ተጋበዝ አለ። ይኸው ተጋበዝ ተጠራን፣ እንግዲህ ገብተን ሞቅሞቅ እናደርጋለን እናምሳለን አለ። እንዳለውም ማንም ሳይከፍትለ ከፍቶ ገባ። ከዛ ጆሮዋ ከጀርባዋ ቆሞ ጆሮዋ ላይ እሱ ማን ስለሆነ ነው እንዲሚያፈጥብሽ ልክ ልኩን ንገሪው እያለ ከዛ ደግሞ ወደ ባልዮ ዞሪና እንግዲህ እሷማ ስለሆነች ነው እንዲህ የምታፈጥብህ እኳን አታሳይም ይላል በላት እንጂ አፏን አስይዛት አንተ አባ አውራ እያል እንዴት እሷ አንተ ላይ እንደዚህ ትናገራለች አይነት መልክት አዘል እንዴት መንፈስ ሰውን እንደሚያጣላ አድርጎ ነው ያስተማሩት። ግን ብዙ እንትን ይላቸዋል ብዬ አስባለሁ። እና ይህን ያይል እንግዲህ ሴጣን ዝም ብሎ እንደማይመጣ ተጠርቶ እንደሚመጣ ነው ያስተላለፉት። በነሱ እንትን በጣም ግን ቢሰራበት ይሄን ነገር ብዙ ሰዎች ሊያነቃ የሚችል ነገር ነው ብዬ አስባለሁ። እንደዚህ አይነት ድራማዎች በመንፈሳዊ ደረጃ ሲሆን ደግሞ በጣም ያምራል። እንግዲህ እንዴት አይምሮ ላይ ገብቶ ስራ እንደሚሰራ ግልጽ ነው እና ይሄንን በተቻለ መጠን ብናስብበት ቤተሰብ ይሁን እየነቃን ነው፣ ያልነቃውን እንድናነቃ ያላወቀውን ለማሳወቅ ብንጥር ጥሩ ነው። ለምን መምህራኖቻችን እና አባቶቻችን ብቻ በቂ ላይሆን ይችላል። በየገጠሩም በየከተማው፣ ከተማ ላይም መኖሩ ነው እንጂ መናፍስት አብሮት እየኖረ መኖሩ መሆኑን የማያውቅ በጣም ብዙ በርካታ ሰዎች አሉና፣ ይህን ስራ መስራት ተገቢ ነው። ላለው ባለንበት ቦታ ሁሉ ማለት ነው። ሰውን ቀርበን ሲናወራ ብቻ ስለ እለት ጉዳያችን ብቻ ሳይሆን ስለ መናፍስትም፣ ስለ መንፈሳዊ አንዳንዴ እያነሱ ማውራት አስፈላጊ ነው መወያየት ተገቢ ነው ብዬ አስባለው እና ይሄ ነገር በጣም በብዙ ቦታ ቢለመድ መልካም ነው። ላለውና ይሄን ነው እንግዲህ ቤተሰቦች እና ያው እግዚአብሔር እድሜ ለንሳ እድሜ ለፍሳ ይበለን ንሳ በንስሓ ህይወት ተመላልሰን እነ አምላካችን እንድናመሰግን አምላካችን እንድናወድስ ቸሩ መዳን እንድረዳል መጠየቅ ነው። ዋናው ለሰው ልጅ አስፈላጊው ነገር በእምነቱ ጸንቶ ሲኖር ነውና እምነቱ ማወቅ አለበት። እምነቱን በአግባቡ ማወቅ አለበት። እምነቱን ካወቀ በአግባቡ ስለ እምነቱ ምን እንደሆነ በእምነቱ ውስጥ ማንን እንደሚያመልክ እንዴት እንደሚያመልክ ማወቅ መቻል በጣም አስፈላጊ ነው። መጽሐፍ ማንበብ ተገቢ ነው። መጽሐፍ ቅዱስ ካላነበብ ማወቅ አንችልም፣ እና ያነበብነውን ደግሞ በጣም ልንረዳው ይገባል። ስላነበብን ብቻ አውቅናል አይደለም እና ምን ለማለት እንደፈለገ ዲፕሊ ውስጥ ገብተን መረዳት ያስፈልጋል። ለራሳችን መተርጎም ማንችልም ከሆነ አባቶችን መጠየቅ መምህራኖችንም መጠየቅ አስፈላጊ ነው። መጽሐፍ ቅዱስን እንደፈለግ በራሳችን መንገድ መጠርጎም ስለማንችል ማለት ነው። በራሳቸው መንገድ ስለተረጎሙ መናፍቃን ከጎዳና ላይ ወጥቶ እንደፈለጉ የሚፈነጩትና የሚጨፍሩት አዎ፣ የጌታን ቃል መቀለጃ አድርገው በሕይወታቸው እየቀለዱ የሚኖሩ ስለሆኑ ነው እና ያ እንዳይሆን ጠንቀቅ ባለ መንገድ ማየት አስፈላጊ ነው እና ይህን ነው ሌላችሁ ፈለግኩት። በተረፈ እግዚአብሔር እድሜ ጤናን አድሎን ንስሓ ገብተን ስጋውን ደሙን በልተን የመንግስቱ ወራሾች እንድንሆን ቸሩ መድኃኔዓለም እንዲፈቅድልን እንላለን። እንግዲህ አነሳስቶ ላስጀመረ አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይሁን። ሚዲያውን እንግዲህ ከፍ አድርጉልን፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁንም በሀሳብ መስጫ ሳጥን ላይ ያስቀምጡልኝ። እጅግ ነው መወዳችሁ፣ እጅግ ነው ማከብራችሁ። ፕሊስ አሉ ነው። በቅርብ ጊዜ አንድ ሁለት ቪዲዮ ላይ ምን እንደሆነ አላቅም እይታ በጣም ቀንሷልና ያን ነገር እዋካችሁን ያልተመቻቹ ነገር ካለ አሳብ ስጡኝ እና እንረዳዳ እስኪ በሀሳብ ብንደጋገፍ መልካም ነው። ሀሳብ አስተያየታችሁን አግዙ፣ ሀሳባችሁን አስቀምጡልኝ፣ ኮመንት ላይ አስቀምጡልኝ፣ ጻፉልኝ። ችግር የለውም መልሳለሁ። ማስተካከል የሚገባኝ ነገር አስተካክላለሁ። እና ይሄን ነው እና ፕሊዝ ብንደጋገፍ ጥሩ ነው። ላለው እና ሚዲያም ደግሞ ከፍ አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ የደውል ምልክቷንም እንዳረሱ የደውል ምልክቷንም ተጫኗት። ላለው ስለነበረን ጊዜ እግዚአብሔር ይመስገን ባይ